የኢትዮጵያ መንግስት በአዲስ አበባ 6 ኪሎ የሚገኘው የግብፅ አረባዊት ሪፐብሊክ ኤምባሲ የመሬት ይዞታ ላይ ከፍተኛ ቅነሳ ሊያደርግ መሆኑ ተሰምቷል። ድርጊቱ በግብፅ ላይ ትልቅ ጉዳት ያስከትላል የተባለ ሲሆን የሁለቱን ሀገራት ግንኙነትም ይበልጥ ውጥረት ውስጥ እንደሚከት ታምኖበታል። መንግስት ትናንት ከፍተኛ ባለስልጣናትን አሳፍራ ከጎንደር ወደ ጎርጎራ ስትበር የነበረችውን ሄሊኮፍተር በተመለከተ ምላሽ ሰጥቷል። ሄሊኮፍተሯ መጎዳቷ የተረጋገጠ ሲሆን ከመንግስት በተጨማሪ የተለያዩ መረጃዎችም እየወጡ ይገኛል። አሜሪካ በኢትዮጵያ ዜጎች ላይ የጉዞ እገዳ ልትጥል መሆኑ ታውቋል። አንድ ከፍተኛ ወታደራዊ አዛዥ በኢትዮጵያ ያሉ ጦርነቶች ሊያበቁ ይገባል አሉ። እነዚህንና ሌሎች የዕለቱን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው መረጃ እናልፋለን። የኢትዮጵያ መንግስት በአዲስ አበባ የሚገኘው የግብፅ ኤምባሲ የመሬት ይዞታን ሊቀንስ መሆኑ ተሰምቷል። ሆርን ሪቪው የተሰኘ ድረ ገጽ ባወጣው መረጃ ኢትዮጵያ በአዲስ አበባ የሚገኘው የግብፅ ኤምባሲ ያዘውን መሬት ስፋት ለመቀነስ አስባለች። ዘገባው መንግስት የኤምባሲውን መሬት ለምን መቀነስ እንደፈለገ በግልጽ ባይጠቅስም ግብጽ አዲስ አበባ በሚገኙ የኤምባሲው ሰራተኞቿ በኩል የኢትዮጵያን አለመረጋጋት እየደገፈች ነው በሚል ሊሆን እንደሚችል አመልክቷል። የግብጽ ኤምባሲ የያዘው መሬት የሚቀነስበት ከሆነም ሰራተኛ፣ እንዲሁም የሚሰራቸውን ስራዎች በእጅጉ እንደሚቀንስ ተገልጿል። ይህም ከኒውዮርክና ከጀኔቫ ቀጥሎ ትልቅ የዓለም የዲፕሎማሲ ማዕከል በሆነችው አዲስ አበባ ብዙ ስራዎችን የሚሰራው ኤምባሲ ገደብ ከተጣለበት ግብጽ ተጎጂ ትሆናለች ይላል ዘገባው። ሰፊ እንደሆነ የሚነገርለት ኤምባሲው በሁለቱ ሀገራት መካከል ያለውን ግንኙነት ከማሳለጥ በተጨማሪ የአፍሪካ ህብረትን ጨምሮ በተለያዩ ዓለም አቀፍና ህጉራዊ ተቋማት ግብፅን ወክሎ ይሰራል። በቬና ስምምነት አንቀጽ 11 መሰረት ኢትዮጵያ የግብፅ ኤምባሲን ይዞታ መቀነስ ትችላለች። በአንዲት ሀገር የሚገኝ ኤምባሲ የሰራተኞቹ ቁጥር መጨመር ከዲፕሎማሲያዊ ስራዎች ውጭ በሆኑ ተግባራት እንዲሳተፉ ሊያደርግ እንደሚችል ስምምነቱ ይጠቅሳል። በፈረንጆቹ 2017 አሜሪካም የሩሲያ ኤምባሲ ዲፕሎማቶችን ቁጥር ቀንሳለች። ህንድ በርካታ ጊዜ የፓኪስታን ኤምባሲ ሰራተኞችንም ቀንሳለች። ጀርመን እንግሊዝና፣ ሌሎችም ሀገራት በግዛታቸው የሚገኙ የሚገኙ ኤምባሲዎች ኤምባሲውን ከሌላ አድርገው አመፅን ደግፈዋል፣ እንዲሁም ሌሎች ህገወጥ ተግባራት ላይ ተሳትፈዋል በሚል ተመሳሳይ እርምጃዎችን ወስደዋል። በትናንትናው እለት ከጎንደር ተነስቶ በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፍተር አደጋ እንዳጋጠመው ተረጋግጠዋል። እስካሁን በችግሩ ምክንያት በሰው ላይ የከፋ ጉዳት አልደረሰም ተብሏል። በሄሊኮፕተሩ ውስጥ ትናንት ከአዲስ አበባ ወደ ጎንደር አቅንተው የነበሩ ከፍተኛ የመንግስት ባለስልጣናት ይገኙበታል። አደጋው የደረሰው የሄሊኮፍተሩ አንድ ክንፍ ከአንድ ዛፍ ጋር በመጋጨቱ ነው ተብሏል። መንግስት በክልሉ ቴሌቪዥን በኩል ባሰራጨው አጭር ዘገባ ግን ሄሊኮፍተሯ ከዛፍ ጋር መጋጨቷን ጠቅሶ በሰው ላይ ጉዳት አልደረሰም ብሏል። ትናንት የጎንደር ዩኒቨርሲቲ አዘጋጅቶት በነበረ ፕሮግራም ላይ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ፣ ፕሬዚዳንት ታያጽ ቀስላሴ፣ የአማራ ክልል ፕሬዚዳንት አረጋ ከበደ፣ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገርና ሌሎችም አመራሮች ተገኝተዋል። ሆኖም ግን የፋኖ ታጣቂዎች ከፍተኛ የመንግስት ባለስልጣናት የተሳፈሩበትን ሄሊኮፕተር በጦር መሳሪያ ተኩሰው እንደመቱና ባለስልጣናቱም ጉዳት እንደደረሰባቸው እየገለጹ ይገኛል። በአካባቢው ከዚህ ቀደምም በመንግስት ከፍተኛ አመራሮችና በፋኖ ታጣቂዎች መካከል ግጭት ተፈጥሮ ያውቃል። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልጥል ነው አለች። የትራምፕ አስተዳደር ኢትዮጵያን፣ ግብጽና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመልክቷል። በውጭ ጉዳይ ሚኒስትሩ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም በከፊል እገዳ የሚጣልባቸው አገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎችን እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸውም ጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በስልሳ ቀናት የማያሟሉ ከሆነ ሙሉ ወይም በከፊል የጉዞ እገዳ የሚጣልባቸው አሳሳቢ የሆኑ ሰላሳ ስድስት አገራትን ለይቷል ይላል ሮይተርስ በዘገባው። ባለፈው ግንቦት ኤርትራ ሱዳንና ሶማሊያን ጨምሮ አስራ ሁለት አገራት ላይ ፕሬዚዳንት ትራምፕ የሀገራቸውና የህዝባቸውን ደህንነት ለመጠበቅ በሚል የጉዞ እገዳ ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። የልዩ ዘመቻዎች እዝ አዛዥና የሰሜን ሸዋ ኮማንድ ፖስት ሰብሳቢ ሌተናንት ጀኔራል ሹማ ብደታ ከእንግዲህ በኢትዮጵያ የሚደረጉ ጦርነቶች ሊያበቁ ይገባል ብለዋል። አዛዡ በሰሜን ሸዋ ዞን አራርቴ ከተማ ተገኝተው ህዝቡን ባወያዩበት ወቅት ወቅት እንደገለጹት ጦርነቶች አብቅተው ትኩረታችን ልማት ላይ መሆን አለበት ሲሉ ተደምጠዋል። በስብሰባው የተገኙት የሰሜን ሸዋ ዞን አስተዳዳሪ እንዲሁ ፋኖ እያበቃለት መሆኑን ጠቅሰው ዞኑ በተለያዩ የልማት ስራዎች ተጠምዶ ይገኛል ሲሉ ገልጸዋል። ይሁን እንጂ በሰሜን ሸዋ ዞን ጨምሮ በክልሉ የሚገኙ በርካታ ቀበሌዎች በፋኖ ታጣቂዎች ቁጥጥር ስር እንደሚገኙ ነዋሪዎች ይገልጻሉ። የእስራኤል ጤና ሚኒስትር በኢራን የሚሳይል ጥቃት የተጎዱ 287 ሰዎች ወደ ሆስፒታል ገብተው እየታከሙ መሆኑን አስታውቋል። የኢራን ሚሳይሎች በእስራኤል 30 ቦታዎችን እንደመቱ የተዘገበ ሲሆን በድምሩ 370 ሚሳይሎች እንደተተኮሱ የእስራኤል መንግስት ገልጿል። ከተጀመረ ሶስት ቀናትን ባስቆጠረው የኢራን የሚሳይል ጥቃት በእስራኤል በትንሹ 24 ሰዎች ሲገደሉ 600 የሚሆኑት ቆስለዋል። በአንጻሩ 130 ገደማ ሰዎች የተገደሉባትና አንድ ሺህ የሚጠጉ ሰዎች በእስራኤል ጥቃት የቆሰሉባት ኢራን የጀመረችውን ጥቃት አጠናክራ እንደምትቀጥል በመግለጽ አይሁዶች አገራቸውን ለቀው እንዲወጡም አሳስባለች።